ዛሬ መድኃኒት የላቸውም የተባሉ ብዙ በሽታዎች አሉ። ኢየሱስ ክርስቶስ ጋር ስንመጣ ግን እሱ መድኃኒታችን ስለሆነ ምን አይነት መድኃኒት ነው ተብሎ ሲነገር፣ ኢየሱስ ክርስቶስ ከሞት የምናመልጥበት፣ ኢየሱስ ክርስቶስ ከመቃብር የምንወጣበት ብቸኛ መድኃኒት ነው። አንዲት ሴት ይላል በመጽሐፍ በዚህ በዮሐንስ ወንጌል እንደምናገኝ፣ ባል የለኝም ላለችው ሴት መልስ የመለሰላት ክርስቶስ ነው። ባል የለኝም አልች ምክንያቱም ጭኗ ላይ ያለው መንፈስ ባሎቿን ቤት እንዳይገቡ አድርጓል። ትዳር እንዳታገኙ፣ ልጅ እንዳትወልዱ፣ መልስ እንዳይመለስላችሁ ዓለም ብዙን ቆቅልሻል። እግዚአብሔር ጋር ስትመጡ ግን በአራት ነጥብ የተዘጋው ጉዳይ በሁለት ነጥብ እንዲጀምር ያደርጋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ቸርነትና ምህረት ብቸኛ ገንዘቡ የሆነ የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን ስለ እግዚአብሔር የምንነጋገርባት ቋንቋችን ማምላክ ወላዲተ አምላክ ሰማይ ክብር ይመስገን። ክቡራን አባቶች፣ መምህራን ወንጌል፣ መዘምራን በዚህ ቅዱስ ስፍራ ለቅዱስ ዓላማ የተጠራችሁ ወንድሞችና እህቶች በተወደደ በጌታ ሰላም እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔር አምላክ ስለጠራን ስለማይነገር ስጦታው ስሙ የተመሰገነ ይሁን። ቀኑ ስለ ሰው የለኝም በሚለው ሀሳብ ቤተክርስቲያናችን ጠዋት አንድን ሰው መጻጉን አንስታ እሱ ብቻ ሳይሆን ዓለም ላይ ሰው ታጥቶ ሰው ሆኖ ፈልጎን የመጣን አምላክ የማዳኑን ሚስጥር የተነገረበት ዕለት ስለሆነ እግዚአብሔር ስሙ የተመሰገነ ይሁን። በዮሐንስ ወንጌል በምዕራፍ አምስት ቁጥር ሰባት ላይ ቅዱስ ዮሐንስ ሰው የለኝም የሚለውን ቃል በዛ ላይ እናገኛለን። በዚህ ሐሳብ ላይ ህግና መጻጉ ሁነኛ መልሳቸው ክርስቶስ እንደሆነ እናያለን። ህግና መጻጉ ህግ ፈጻሚ ሰው በታጣበት ዘመን ብቸኛ ታማሚም መድኃኒት በታጣበት ዘመን ሰውን የለኝም እያሉ ሕግን ሰው እንደሌለ በህግነቷ ተኮራ ነበረ። ህሙማንም ደግሞ መድኃኒት የለንም እያሉ በዚህ በምሬት ዓለም ውስጥ እንደነበሩ መጽሐፍ ይናገራል። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ ህግን በመፈጸም የከሳሽን አንደበት የሕግን የህግን ውሳኔ ዝም ያስባለብን ስለ ህግ ሲነገር ህግ ሁል ጊዜ እሰር ፍታ የሚለውን ሁለቱን ኮማንድ ይይዛል። ይህንን ደግሞ ሰው የለኝም ሰው በመሆን ህሙማንን በመፈወስ እንጉርጉሯቸውን፣ ምሬታቸውን ክርስቶስ መልስ ሰጥተዋል። ዛሬ በህይወት የምናንጎረጉር በሕይወት በህይወት የምናማርር ብዙዎችን ይኖራል ከንፈር መጥጠን እንባ ልቅሰው ብዙዎች ሊሄዱ ይችላል። ከንፈር ከመምጠጥ እንባም ከማልቀስ ከዛ የዘለለ መልስ ያልሰጡን ብዙዎች አሉ። ኢየሱስ ክርስቶስ ግን ወደ ህይወታችን፣ ኢየሱስ ክርስቶስ ግን ወደ ኑሯችን ሲመጣ የተዘጋውን ቤት ቁልፍ አያስፈልገውም፣ ያለ ቁልፍ ይገባል። ስሙ የተመሰገነ ነው። ማንንም ክፈቱልኝ ሳይ እንቆቅልሽን መፍታት የሚችል መልስ መስጠት የሚችል እሱ ስለሆነ ዛሬም ሰው የለኝም እንላለን ጌታችን እንዲህ በህይወቱም ግርግሮ በምሬት ውስጥ ላሉ ሰዎች መልስ የሰጠበት ቀን ነው ዛሬ ከዚህ በመነሳት ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ አምላክነቱን ፍጹም ሰው በሁለቱ ምስጢር ትልቁ ጉዳይ ሲነገር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ተዋህዶ በሚባለው ወይም ሚያፊስስ በሚባለው ትልቁ የስነ መለኮት አስተምሮ ላይ ኢየሱስ ክርስቶስ ሕግን ሊፈጽም እንደ ባሪያ እየታየ በአምላክነቱ ሕግን ሠርቶ ፈጽሟል። ይህን በማምጣት ነውና ፈዋሴ ደዌ ለሕመምተኞች መድኃኒታቸው የሆነው ጌታ እንዲህ በማድረግ መልስ ስለሰጠ ክብርና ምስጋና ለስሙ ይሁን። የተወደዳችሁ ምዕመናን፣ ሰው የለኝም የሁሉ ሰው መልስ ነው። ዛሬ ሰው የለኝም አቅም የለኝም ወገን የለኝም የምንል ብዙዎች አሉ። እግዚአብሔር ግን በሕይወታችን ሲመጣ ክርስቶስ የጥያቄያችን ሁሉ መልስ ነው። ክርስቶስ የጨለማችን ሁሉ ብርሃን፣ ክርስቶስ የሐዘናችን ሁሉ ደስታ፣ እሱ መልሳችን ሲሆን የሕይወት መዝገባችን ይመለሳል። ክርስቶስ መልሳችን ሲሆን በጥያቄ በወረቀት ይዘናቸው የምንቀርባቸው የማብራሪያ አጀንዳዎች ይሄነው መልሳችን በማብራሪያ ይጻፍናቸው በወረቀት የመዘገብናቸው ብዙ ጥያቄዎች ዛሬ አሉ። ልጅ ያልወለዱ ጥያቄ ይዘው በእግዚአብሔር ፊት ይመጣል። በደዌ ያሉ ጥያቄ ይዘው በእግዚአብሔር ፊት ይመጣል። በሐዘን ያሉ ጥያቄ ይዘው እግዚአብሔር ፊት ይመጣል። ሐኪም ያልመለሰውን መልስ ጌታ ሲመልስ እናያል። ፍርድ ቤት ያልመለሰውን መልስ ኢየሱስ ክርስቶስ ይመልሳል። ደግሞም መጽሐፍ ራቁቱን ተሰቅሎ ያላፈረብን ጌታ ስለሆነ ወደ እሱ ስንመጣ መልሳችን እንደዚህ ይሆናል። ምክንያቱም ቅድም በማብራሪያ መልስ ላይገኝ ይችላል። ብዙ አናሊሲስቶች ብዙ አናሊስስ ሰርተው ብዙ ኤክስፐሪመንቶች ተሰጥተው መልስ አልተገኝ። ስለ በሽታ ብዙ ሳይንቲስቶች ተመራምረው ዛሬም መድኃኒት የላቸውም የተባሉ ብዙ በሽታዎች አሉ። ኢየሱስ ክርስቶስ ጋር ስንመጣ ግን እሱ መድኃኒታችን ስለሆነ ምን አይነት መድኃኒት ነው ተብሎ ሲነገር ኢየሱስ ክርስቶስ ከሞት የምናመልጥበት ኢየሱስ ክርስቶስ ከመቃብር የምንወጣበት ብቸኛ መድኃኒት ነው። ስሙ የተመሰገነ ነው። መጽሐፋችን የሚለው ይሄን ነው። ስለዚህ ነው ልከኛ ሕይወትን ለመኖር ሕይወትን ለማየት ሰው ከእግዚአብሔር ጋር መኖር አለበት። ለዚህ ነው አንዲት ሴት ይላል በመጽሐፍ በዚህ በዮሐንስ ወንጌል እንደምናገኝ፣ ባሌለኝም ላለችው ሴት መልስ የመለሰላት ክርስቶስ ነው። ባሌለኝም ማለት ምክንያቱም ጭኗ ላይ ያለው መንፈስ ባሎቿን ቤት እንዳይገቡ አድርገዋል። ትዳር እንዳታገኙ ልጅ እንዳትወልዱ መልስ እንዳይመለስላችሁ። ዓለም ብዙ እንቆቅልሻል። እግዚአብሔር ጋር ስትመጡ ግን በአራት ነጥብ የተዘጋው ጉዳይ በሁለት ነጥብ እንዲጀምር ያደርጋል። ስለዚህ ለሴቲቷ አዲስ የአምልኮ መስመርን ነገራት። አዲስ የምስጋና ሕይወትን ጀመረች። ያቺ ስለ እግዚአብሔር የማትናገረዋ ሴት እንደ ርግብ እንደ አሞራ ሆና ክንፍ እንዳላት እየበረረች ወደ መንገር ገባ ገባች ይላል እግዚአብሔር ሲናገር እግዚአብሔር ሲሰራልን በሰው ጉዳይ ውስጥ የተቆለፈው ነገር ስለሚከፈት ምስጋና ለእሱ ስለሚገባ። አዎ ኑ ታሪኬን የነገረኝን ኑ ሰው ያደረገኝን ኑ ልንገራችሁ አለች። ምክንያቱም ሰው የለኝም ባል የለኝም እያለች የምትኖር ሴት ነበረች። ገንዘብ ስለሌላችሁ አይደለም የምትኖሩት፣ በኪሳችሁ መጠን አይደለም የምትኖሩት። እግዚአብሔርን በኪሳችን መጠን እንዳንመዝነው፣ እግዚአብሔርን በእውቀታችን መጠን እንዳንመዝነው እግዚአብሔር ከኪሳችን በላይ ነው። እግዚአብሔር ከዲግሪ በላይ ነው። እግዚአብሔር ከዘመድ በላይ ነው። ስለዚህ ለዛች ሴት ሰው ባይኖርም፣ ማለት አሁን በመካከሏ የቆመው መልስ የሚመልሰውን ጌታ አለ። የዚህን ዓለምን እንቆቅልሽ የመለሰው እሱ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው፣ ስሙ የተመሰገነ። ወደ እሱ የመጣ ወደ ውጭ አይወጣም። እግዚአብሔር የሕይወታችን መልስ ስለሆነ ለዚህ ነው ቅዱስ ዮሐንስ አፈወርቅ በመራር ውስጥ መጥገብ፣ በመጠማት ውስጥ እርካታ አለ። በኪሳችሁ መጠን እግዚአብሔር እንዳትገምቱታል። እግዚአብሔር በሌለበት ጉዳይ ውስጥ እግዚአብሔር አለ። በትዳራችሁ እግዚአብሔር አለ። በኑሯችሁ እግዚአብሔር አለ። ስለዚህ ቺን ሴት በቃል ብቻ ሁሉን ማድረግ እንደሚችል ተናግሯል። የዛሬውን ጉዳይ ግን ስናይ መጽሐፋችን እንደተናገረው ሰው የለኝም ለሚሉ ሰው የሚያረግ ጌታ ከእኛ ጋር ነው። ሰው የለኝም ወገን የለኝም ለምንል መልሳችን ክርስቶስ ነው። ይቺ ሴት እንደተነበረው ዛሞ ዛሬ እንደምናውቀው በዮሐንስ ወንጌል በምዕራፍ አምስት ላይ ወገኖቼ ሰው የለኝም እያለ ባልጋ ቁራኛ በደዌ ዳኛ የተኛ ነጫ የተባለ አንድ ሰው ነበር ይላል። የሚገርመው አልጋ ላይ ነው የተኛው። አልጋ ነበር የተሸከመው። ወገን አልነበረም ያየው ጠያቂ የሌለው ጨበልተኛ ነበር። ሰው ለሌላቸው እግዚአብሔር ሰው ሆኖ ተገልጧል። አዳም በድሎ ኢየሱስ ክርስቶስ ይቅርታ ሊጠይቅ ወደዚህ ምድር መጥቷል። ከዚህ መካከል ታዲያ ቃል ብቻ ይናገር ዘንድ እንዲህ ሲል ተናገረ። ሰው የለኝም አለ። ምንድነው የምትፈልገዋል? ጠይቆ የሚምር ጌታ፣ የልብን እንቆቅልሽ የሚፈታ ጌታ፣ ራቁቱን ተሰቅሎ ያላፈረብን ጌታ፣ ከጥፍሩ እስከ ራሱ መድኃኒትና ፈውስ የሆነ ጌታ እሱ ጋር መጥቶ ሰው ባዶ አይሆንምና ሰው የለኝም አለ። ተመልከቱ፣ የቤታችሁ ሰው የለኝም ምን፣ በቤታችን በደዌ የተኛል ለሐኪም የማንነግረው በሽታ፣ ለሰው የማንነግረው ጥያቄ ጌታ ጋር ስንመጣ ልብ ያመላለሰውን ኩላል ያጤ ሰውን የሚያውቀሱ ነው። ሰው የደበቀውን እግዚአብሔር ይገልጣል። በዘመናችን ብዙ አስፈሪ ነገሮች ሊኖር ይችላል። ግርዶች በሌለበት እግዚአብሔር ፈውስ አለው። መድኃኒት በሌለበት እግዚአብሔር መድኃኒት ነው። ቅድም እንደተናገርኩት ኢየሱስ ክርስቶስ የሞት መድኃኒት ነው። ማንም ኬሚስት ማንም ባዮሎጂስት የሞት መድኃኒት ሊሆን አልቻለም። ቁስል የሚፈውስ መድኃኒት ብዙ ሐኪሞች ሰጥተውናል። ከመቃብር የምንወጣበት ግን ብቸኛው መድኃኒት የታመነ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁን። ስለዚህ ምን አለው ያንን እነሆ የማገልገያ የመገልገያ ምስጢር የሌለውን ሰው አልጋህን ተሸክመ ተነስተ ተረማመድ አለው። ይሄ ማን ነው ብለው ጠይቀዋል። ከአልጋ ላይ የሚያነሳ ማን ነው? ከአልጋ ላይ ብቻ አይደለም፣ ከመቃብር ከፍቶ የሚያወጣ ጌታ ነው። አልጋ ላይ ብቻ አይደለም፣ ከመቃብር እንደነዛ እንደነ አላዛር በቃል ተነስ ያለው ጌታ። አልጋህን ተሸክመ ተነሳ። በአንድ ልመና ብዙ የህይወት መልሶች ተመለሰ። በአንድ ጥያቄ በአንድ መልስ ሰው የለኝም ያለው መጻጉዕ ኢየሱስ ክርስቶስን ባጭር ቁመት በጠባር ድረት አይቶ ሰው የለኝም ያለው መጻጉዕ አምስት ገበያ ሕዝብ ይከተለዋልና አንዱን ያዝምኛል ብሎ ነው። ለኢየሱስ ክርስቶስ ለማዳን ጊዜና ሰዓት ሰባት ቀን 14 ቀን ቀጠሮ አልሰጠውም። ጌታ በማይክሮ ሰከንድ መልስ መስጠት ይችላልና አልጋህን ተሸክመ ተነስተ ተርማ ክርስቶስ ሕሙማንም የነፍስም የሥጋም ፈዋሽ ስለሆነ በሚታወጅበት በዚህ ዓለት ነቢዩ እንዲህ ሲል ጠየቀው ኤርምያስ 17 ቁጥር 14 ላይ አቤቱ ፈውሰኝ፣ አለ እግዚአብሔር። በቃሉላችን ይፈውሰን። አቤቱ ፈውሰኝ እኔም እፈወሳለሁ፣ አድነኝ እኔም ምድናለሁ። አንተ ምስጋናዊ ነው፣ አለ እግዚአብሔር። ምስጋናችን ነው። ከምን በላው በላይ እግዚአብሔር ምስጋናችን ነው ከምንጠጣው በላይ እግዚአብሔር ምስጋናችን ነው። እየራበን እናመሰግነዋለን፣ እየጠማን እናመሰግነዋለን። እሱን ሳያመሰግኑ መኖር ባዶነት ነው። ማንም ያለ እግዚአብሔር በልቶ የጠገበ ማንም ያለ እግዚአብሔር ጠጥቶ የረካ መጽሐፉ፣ አልጋውን ተሸክሞ ሩጫ ጀመረ። ያዳነውን አላወቀውም፣ ያዳነውን አላየውም። የዮሐንስ አፈወርቅ ቅዳሴ እንደዚህ ይላል፣ አዳምን የፈጠሩ እጆች በመስቀል ላይ ተቸነከሩ። በገነት የተረማመዱ ሰዎች መስቀል ላይ ዋሉ። እንዲህ ያለ ፍቅር ከቶ አላየንም። እንዲህ ያለ ጥጥና ከቶ አላየንም። ሐያስያን በብዕራቸው የማይገልጡት ፍቅር የክርስቶስ ፍቅር ነው። በግጥማችን ልኬት ተናግረን የማንጨርሰው የክርስቶስ ፍቅር ነው። አልጋውን ይዞ ስሮጥ ያዙት ይላል። ጸሐፍት፣ ፈሪሳውያን፣ ሰዱቃውያን አንተ ማነው? አልጋህን ተሸክመ እንድትሮጥ ያዘዘ ማነው? ያዳነ ሀል ዛሬ መልሳችሁ። ያዳነንን አምላክ በአንደበት መመስከር አለብን። የሞተንን ጌታ አደባባይ መናገር አለብን። ክርስቶስ በክብር ብቻ የምንገልጠው አምላክ አይደለም። ራቁታችን እየራበን እየጠማን የምንመሰክርለት ጌታን ጌታ አደለም። ቆመን መቃብራችንን ስለ እሱ መናገር አለበት። ስሙ የተመሰገነ ይሁን። ያዳነኝን አላውቀውም አላቸው። ዛሬም ዓለማችን ጥያቄ ይሄ ነው። ኢየሱስ ክርስቶስን ያላወቁ ብዙዎች አሉ። መጽሐፍ ቅዱስ እንደዚህ ይላል። በአንደኛ ዮሐንስ በምዕራፍ አምስት ላይ ልጁ ያለው ሕይወት አለ፣ ልጁ የሌለው አሁን ተፈርዶበታላ። ክርስቶስ የምን መድኃኒት ነው ሲባል የሞት መድኃኒት፣ ጨለማ የተለወጠበት ሞት የተሻረበት ቤተ ክርስቲያን ተወድሶ ኢየሩሳሌም ለእግዚአብሔር ኢየሩሳሌም እግዚአብሔርን ታመሰግኗለች። ለምን ቢባል በሞት ላይ ጉልበት ያለው እሱ ስለሆነ የሞትን ጉልበቱን ለሞን ያፈሰሰ እሱ ስለሆነ፣ ሞት ሆይ መውጊያህ የት አለ ብለን የምንዘምረው፣ ነቢያት አድነውን ደግሞም መላእክት አድነውን አደለም። እግዚአብሔር በልጁ ሞት ስለታረቀን ያንም በማምጣት ያ ያዳነውን አላወቀም። ወዲያውኑ ጌታ በተሰቀለ ሰው ዕለት ሊሰቀል ሲል ይህ ሰው ኢየሱስ ክርስቶስን መጥታ ይላል። ያለማመስገን መጻጉ መሆን ነው። ጠዋት አይኖቻችሁ ሲከፈቱ ማን ይመስገን ሲመሽ ማን ይመስገን በነገር ሁሉ እግዚአብሔርን ማመስገን ትልቁ አዳ ምስጋና ለራስ ነው። እኛ ስላመሰገኑ አይደለም እግዚአብሔር የምንጨምርለት አንዳች ነገር የለም። በምስጋና የተወደደ ጨለማን ያስወገደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።